ተቆጣ ነበረ ትላንትና። እና ደግሞ በጣም እያየኝ ነው ማለት ከአሁን አሁን ትሄዳለች፣ ትወጣለች እያለ በጣም በአይነቁራኛ እየተከታተለኝ ነው ያለውና ላሳየው፣ በዛውም ደግሞ እንድናወራ እዚህ ቦታ ላይ ባጃጅ ያመጣኝን ባጃጅ ልክለት አለውኝ። ካሜራ ማነባክ ቦታው ማየት ፈልጉ ነበረ አሳይልኝ። ይሄንን ይመስላል ቦታው ቤተሰቦች። ቦታው በጣም ነው የሚያምረው። ማለት ጥሩ ሆነን ምናምን መጥተን ባሳየው ከዚህ ሀሳቦተን ቢሆን ኖሮ ደስ ይላል ነበር። ግን አትሊስት ለእናንተ ደግሞ ማሳየት አለብኝና፣ ምን አይነት ቦታ መሰለህ? አረሺጣን ይባላል። አንቺ አምሻል እንዴ አንራስም አለ ያንሸራትታል እንገያ ቦታ እንገይራ ነው ሰላም፣ ቡድና የተከበራችሁ የእኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ደህና ነን። ዛሬ እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ቤት ትንሽ እንትን ብለዋል፣ አይቻልም። ወደዛ ለመመለስ ፍቃደኛ አይደሉም። ማለት ወደ አዲስ አበባ እንድመለስ እኔ ፍቃደኛ አይደሉም ለዛ ነገር ደግሞ ትንሽ ቢኒ ያግዘኛል ብዬ አስቤ ነበር፣ እንደነገርኳችሁ ማለት ብራዘር። ግን እሱም ሊያግዘኝ አልቻለም። የባስ ብሎ ደግሞ እሱም አንድ ላይ አይሆንም እያለ ነበር የነበረውና፣ ያው በእነሱ ምክንያት አልሄድኩኝም። ብዙዎቻችሁ እንግዲህ ውሸት እየመሰላችሁም የነበራችሁ ሰዎች አላችሁና እኔም እንደዛ ቢሆን ደስ ይለኝ ነበረ። ግን አደለም። ይኸው ዛሬም አልተመለስንም፣ አልሄድኩኝም። በሱ ምክንያት ማለት ያው በቤተሰብ ምክንያት አልተመለስኩኝም፣ እና በእኔ ምክንያት ደግሞ ሱራም አንቺን ጥዬ አልሄድም ብሎ አልተመለሰም። እዚሁ ነው ያለው እና ቤተሰቦች እንግዲህ ዛሬ ያው ቢኒ በጣም ጥላት ሄዳለች። ማለት ያው ትናንትና ስናገረው ሰምታችኋል። ማለት አሁን ሕፃን አደለሁኝም እሄዳለሁኝ የኔ ፍላጎት ከሆነ ፍላጎቴን አክብርልኝ አንተ ባትስማማም እናንተ ባትስማሙ እሄዳለሁ እያልኩት ነበር። እና ያን ነገር በቃ በጣም እንትን ብሎ ቤትም እንትን ብሎ ምናምን በጣም እየተቆጣ ነበረ ትናንትና። እና ደግሞ በጣም እያየኝ ነው ማለት ከአሁን አሁን ትሄዳለች ትወጣለች እያለ በጣም በአይነቁራኛ እየተከታተለኝ ነው ያለው። እና ዛሬ እንግዲህ ስወጣ ያው ሱራን ሱራ እንዳልሄደ አስቦ ይሁን አላቅም ስወጣ በጣም እያየኝ ነው ያለው ዛሬም ስወጣ እያየኝ ነበረ እና እዛው ከተማ ውስጥ ከሆንኩኝ ያየኛል ብዬ ወጣ ብዬ፣ እናንተ ቤተሰቦችም ደግሞ ሀሳብ ሰታችሁኝ ነበረ እና ሳንሄድ በፊት አሳየዋለሁም ብዬ ነበረ። ይሄ ነገር ይፈጠራል ብዬ አልጠበኩኝም ነበረ። ማለት ቤት እንደዚህ ይሉኛል ብዬ አልጠበኩም ነበረ። ልንሄድ ስንል ቀደም ብለን ቅርብ ስለሆነ ቦታው ሀሳብ የሰጣችሁኝ ቦታ ቅርብ ስለሆነ ከመሄዳችን በፊት አሳየዋለሁ ብዬ አስቤ ነበረ። ነገር ግን ያ ነገር ተፈጠረና እንደ አጋጣሚ ሆኖ ቀረን። ግን ያው እንደዛም ሆኖ ደግሞ እናንተ ማየት ፈልጋችሁ እንደገና ደግሞ ቦታውም አሪፍ ነው። ያው ከተማ ውስጥ ስላልሆነ ለመደበቅም ይመቻል ብዬ እንደነገርኳቸው ቢኒ እየተጠራጠረኝ ስለሆነ ለመደበቅም ድብቅ ቦታ ስለሆነ ይመቻል እሱ ሳያይኝ ላገኘው ሱራን ብዬ እውነት ለመናገር አሁን ላይ እኔ ለመሄድ እያሰብኩኝ ነው። ማለት እነሱ ምንም አሉ ምን፣ በቃ እኔ መሄድ የምፈልገው ወደዛ ነው። እዛ መሆን ነው የምፈልገው እዛ ነው ያለኝ ህይወት፣ እዛ ነው ስራዬ ምናምን ሰው እዚህ መቅረት አልችልም። እና ሱራን አግኝቼ ነገር ያለውን ነገር እዚ አንድ ላይ እሱም እዚ ነው ያለው አንድ ላይ ተያይዘን እንድንሄድ ነግረዋለው፣ ዛሬ ማለት ነው። እና የቤተሰብ ሀሳብ ያልኳችሁ ሀሳብ ያው ጥያ ትክል ድንጋይ ብላችሁ ነበረ፣ አሳይችው አለሁኝ። በሰላማዊ መንገድ ቢሆን ደስ ይለኝ ነበር። ይህን ቦታ ለእናንተ በደንብ በደንብ ከመግቢያ ጀምሮ ባስጎበኛችሁ። ናምን ስመጣም ትንሽ እንትን ላይ ስለነበርኩኝ ማለት አየኝ አላየኝ ላይ ስለነበርኩኝ ብዙም ማስገባት አልቻልኩኝም። ዋና ቦታውን ብቻ ነው ማሳያችሁና ለእናንተ አረሽ ጣኑ ሰጅዩ ብላችሁ የነበረ ቅበት አካባቢ ነው የሚገኘው። ትንሽ ቅበት ትንሽ ገባ ብሎ ነው የሚገኘው እና እዛ ቦታ ነው የመጣውትኝ በባጃጅ ጥሩ ቦታ ነው ለእኔም አይታይም እና ለእናንተ ለቤተሰቦችም ላሳይ እግረ መንገዴን በዛውም ደግሞ ልደበቅ ብዬ ነው እዚህ ቦታ የጠራሁት፣ እና ሱራ ስለማያውቀው ቦታውን በዛውም ያው ላሳየው በዛውም ደግሞ እንድናወራ እዚህ ቦታ ላይ ባጃጅ ያመጣኝን ባጃጅ ልክ የለታለኝ ካሜራ ማነባክ ቦታው ማየት ይፈልጉ ነበረ፣ አሳይልኝ። ይሄንን ይመስላል ቦታው ቤተሰቦች፣ ቦታው በጣም ነው የሚያምረው። ማለት ጥሩ ሆነን ምናምን መጥተን ባሳየው ከዚህ ያሳቦተን ቢሆን ኖሮ ደስ ይላል ነበር። ግን አትሊስት ለእናንተ ደግሞ ማሳየት አለብኝ። ና እና እንግዲህ ሱራን፣ እኔን ያመጣኝን ባጃጅ፣ ቦታውን ስለማያውቀው እኔን ያመጣኝን ባጃጅ እዚህ ጋ እንደሆንኩ ነገር ይዘኸውና አብየዋለሁ። ጊዜዎት ይመጣል እና ለመሄድ ወስኛለሁ ያለውን ነገር አወራዋለሁ፣ እነግረዋለሁ ማለት ነው። እንግዲህ ቤተሰቦች፣ ሱራ እስከሚመጣ ድረስ እንጠብቀው። ማህብራችሁን ቆዩ እውነት ነው ስሰደሽ፣ ልቤን አሳልፌ ቅር ማላለኝም፣ በፍቅርሽ መክነፌ። ግን እንዳልመኘሽ ልቤን የከፈለ ሌላ ጭንቀት አለ፣ ለሰው የማልገልጸው።

ቦታውን ስለማታውቀው ምናምን ይሄ ድግግምን ቦታ ምን አይነት ቦታ መሰለህ አረ ሸይጣን ይባላል አንቺ ያምሻል እንዴ እንዲ ለራሴ በእናትሽ ተጨንቀ ተጨንቅ ያለው እንደዚህ አይነት ሸይጣን ምናምን አረ- ሸይጣን ይባላል ቦታው አያምርም አንተ ተመችቶኛል ግን ስሙ ምናምን በጣም ነው የሚደብረው እና ደግሞ ከላይ ሲያዩ በጣም ነው የፈራሁት በጣም እንትን ሆን ያስፈራል። በጣም ስምጥ ነው በነገራችን ላይ እንደዚህ እንደምታየው ቅርብ አይደለም። በጣም ስምጥ ነው እና ይህንም ቦታ በነገራችን ላይ ልንሄድ ስንል ቀድም ያሳይሃለው ብዬ ነበረ። ይሄ ነገር ባይፈጠር በሰላማዊ መንገድ በደንብ ቦታውን ከአገባቡ ጀምሮ ምናምን ሁሉንም ባሳይ ደስ ይለኝ ነበር። ና ዋሻም አለ ደግሞ እነዛንም ማሳያለውኝ ብዬ ነበረ፣ ግን አልተሰራም። ለዛ አሁን ደግሞ ሰዓትም ስለሄደ ዋሻውን ላሳያ አልችልም። ና ይህንን ቢያንስ ላሳየ ይሄንን እያየን እናወራ ብዬ ነው። እና የሆነ ምንግም ነገር ስላለኝ ነው። ይዞን አሁን በዚህ ሰዓት እንደዚህ ጨንቆች ምናምን እንደዚህ እየታስብ ያለች። አይ ቦታው ደስ ይላል። እና ደግሞ ለቤት ታውቃለህ፣ ቢኒ የሚሄድበትን ቦታ በሙሉ እያየን ያለው ማለት ስወጣ ምናምን ስጋ ያየኛል። ገና ለገና ትሄዳለችለት ነበር ባይዘ የሚሆን ነገር አይደለም ምናምን አለ ማለት እኔ ግራ ገባኝና እንዲሁም የሆነ ነገር አስቤ ነበር እና ትላንትና ላይ ያህም እንዴት እያለቀኝ ሰኝ እንደሄደ ማለት እኔ ቤተሰብ ስለሆነ ያው ይሁን ብዬ ነው። ቤተሰብ ነው ብዬ ነው ያሰብኩት። ብቻ ግን ቦታው በጣም ነው የሚያምረው። አሁን በዚህ ሁኔታ ውስጥ ነሽ። እንዴት ይማሳደላ እንትን ነው አንደኛ ይሄ ቤተሰቦችን ማሳብ ነው። ምናምን ማየት ይፈልጋሉ ያንንም ማስብ ያለው ግን ከዛ ማሳብ ውጭ ደግሞ በቤት ውስጥ ከዛው አካባቢ ስሆን ምናምን ገላ ነገና ትሄዳለች የሚል እሳቤ ስላለበት ግባ ያየኛል ና ለዛ ወጣ ያለ ቦታ ይሻላል ብዬ ነው። ትንሽ ገባ ይላል ላይ ስት መጣ በባጃጅ አሁን በጣም አድካሚ ነው መንገዱ። እኔ ባይዘዌ አንቺ ራስሽ ግራ ገብቶኝ ነበር ምንና ነው እያልኩ ነበር። እንዳያየኝ ነው ማለት ከአንተ ጋር አንተ እንዳልሄድ እንትን ስላለ አውቋል ይመስለኛል። ስልክም ስታወራ ይሆናል ምናልባት። ብቻ እኔ እንዴት አወቀ እያልኩኝ ነበርና፣ ለዛ ተገናኝተው ይሄዳሉ፣ ተከትላ ትሄዳለች የሚል እሳቤ ስላለው በጣም እየተከታተለኝ ስለሆነ ወጣ ወዳለበት ቦታ ላይ መገናኘቱ ይሻላል ብዬ ነው። ግን ሀሳቡ ይመጣልኝ ደግሞ ያው ቤተሰቦች ሀሳቡን ሲያመጡ ነው ለምን እዛው ሆኜ ለእነሱም እያሳየሆኝ አንተንም በዛው ለምን አላወራህም የሚል ሀሳብ ይመጣልኝ። ትናንት በጣም የሚከፋ ይመነው። እኔ ልሄድ እኮ ነው ማታ። ለማስተካከል ስሞክር ነው። ማታ ያሰብኩ ነበር ለምን አትጂ እኔ ራሱ መሄድ ነው እምፈልግው። ማለት በቃ አልፈልግም እዚህ መቆየት። እኔ ህይወቴም ስራዬም ምንም እዛን ያለው እና፣ እኔ ከአንተ ጋር መሄድ ነው እምፈልግው። ታዲያ በቃ እዛ ሄደን ለማሳመን ሞክር ይሻል። ለማሳመን አልሞክርም። እነሱ ማለት ለማመን አልፈለጉም። በቃ እኔ ደግሞ ሁለት ወር ስኖር አይተሃል። ሁለት ወር የኖርኩት ከሁለት ወር በላይ ኖር ያለውኝ አዲስ አበባ አደለ። ከአንተ ጋር ከተዋወቅን በኋላ ያ ሁሉ ነገር እንትን ሲል ማንም ሪስኩን ወስዶ አደለም። ለእኔ ራሴን አቋቁሜን የኖርኩት እኔ ህይወቴም ያለው እዛ ነው። በዛ ላይ በቃ ሁሉን ነገር ገባ በዚህ መጠን ከብዙ ከዛ በኋላ ብዙ ያደራጀኋቸው ያደራጀኋቸው ነገሮች አሉ ከቤተሰቦች ጋርም ስራዬም አንተም ማለት በቃ ሁሉም ደስ የሚሉ ነገሮች እዛ ናቸው ያሉት፣ እና እኔ እዚህ ሆኝ ደግሞ አልችልም፣ መቋቋም እራሱ ይከብደኛል እኮ እኔ መሱም ብዬሽ እኮ። እንዴት ሊረዱሽ አልቻሉ ማለት ግን? ምክንያቱም እነሱ ነው ሳስብ የነበረው መረዳት አቃታቸው ነው። እኔ አለሁ፣ ምንም ነገር ቢፈጠር እኮ እኔ ከጎንሽ አለው። ከእንደገና ደግሞ ለስራውም ለምንም የሚመቸሽ እዛ ነው። እዚህ ተመልሰሽ ድሮ ጠብሽበት ቦታ ተመልሰሽ መኖር ያው ከባድ ነው ይመስለኛል አይደል? እዛ ላይ ሻምበል ከአንተ ተለይቶ ከባል እንዴት ማየው ይከብዳል። ለኔ ጥዬሽ አልሄድም በጭራሽ። አንተ ግን እንዴት ቀረት ትሄዳለህ ብዬ አስቤ ነበር። ማለት ወሳኔ ስታየ ቢኒን ምናምን ትላንትና ትቀልጃለሽ እንዴ? አላረገውም በጭራሽ። እንዴ ምን ማለት ነው አላረገውም ጭራሽ። እና እዚህ እኔ እዚህ ከቀረመኝ እዚህ የምትቀርመን አንቺ ጭራሽ እንደዚህ አይነት ሁኔታ ይሙነን ደግሞ ታስኩብኝኛለሽ። ምናስበሽ ነው እኔ ራሴ ምን አይነት ቦታ ላይ ዘኝ እየገባ ያለው ያልኩኝ። ባጃጅ ሹፌሩ አትንገሩ ብለሽዋል? አደሙ አዋ እንዴ፣ እና አልነግረም አለ አዎ። እንዳስ ንግረው እንደዚህ፣ አንደኛ ሩቅ ነው ምናም፣ ሁለተኛ ተደነግጣለ ብዬ ነው። እዚህ ጫካ ውስጥ ምን ምን ምን አለ ብለ ተስባል፣ ባዘይ መልሰኝ ምናም ለለው ነበር የሆነ ሰዓት ላይ አየ ነው እንዴ? ግራ ገባኝ። ጽቤ ተደራሽ ታጀመረች እንዴ እጽቤ ልታዘርበኝ ነው እንዴ እያልኩ አንግ ልታሰራኝ ነው እንዴ እያልኩ፣ እንዴት እንደዛ አስባል? በእንደዚህ እንዴት አስባለሁ? ግን ያው ቦ ግራ ያጋባል። መግቢያው ምናምን ምንድን ነው? አሁን በጣም ነው የሚያስፈራው። ጌታዬ፣ ስሙ ራሱ ሰይጣን ነው። ዋሻውን ባሳየ በጣም ደስ ይለኝ ነበረ። እግረ መንገዳችን ለቤተሰቦችን ብናሳያቸው ደስ ይለኝ ነበረ ግን ሰዓት የለም። ሰዓት አርፍጄ ነው የመጣሁት። ያው ስላልተመቸኝ ለመውጣት ከቤትም፣ ሰዓት ረፍቷል ካለፈ በኋላ ደግሞ የጅብራት ከማደርግ ብዬ ይህንን ብቻ እንግዲህ ለቤተሰቦችም ለአንተም ይህንን እያየን ብናወራ ጥሩ፣ አየሩም ደስ ይላል፣ ንፋሱ ና ይሻላል ብዬ ነው እና ሻምበል እና በቃ እሺ፣ እንደዚህ እናደርጋ። ነገ ጠዋት በጠዋት ለመውጣት ሞክሪና ልብስሽ የምናምን ታይውና እንዴት ወደ አዲስ አበባ በቃ ቤት ምናምን እንደዚህ ስለሚሉ ከሆነ እኔ በዚሁ ለምን አንሄድ? በዚሁ ለምን አንሄድ? በዚሁ ወተን እንዴ? አዎ ምክንያቱም አላይስኩም። ይቀመጥ ልብስ ይዤ ከወጣሁኝ ማስኩ ያየኛል። በቃ ይቀመጥ ልብሱ ማለት ብዙ ሜዛኔ ልብስ አላይስኩኝም። ሙሉ ተለዋጭ ብዬ ለሶስት ቀን ምናምን ያስኩት ልብስ ነው በቃ ይቅራ። ምክንያቱም እኔ ምንም ነገር አላደረግኩኝም። በቃ ማለት እዛ ነው መኖር የምፈልገው። ይሄ በጣም ምን ሌላቸው የሚቀባ ነገር አይደለም። ስለዚህ እኔ መሄድ ነው የምፈልገው። አሁን ገብቼ ግን ጠዋት መውጣት አልችልም ያኛል። ቢኒ ግን መኖር ነው። ምን ነግቶት ነው ግን? ማለት ይሄን ያህል እንዴት ቤተሰብ እንኳን፣ እሺ እናትና አባት እሺ፣ ማለት እሱ ወንድሙ ነው። እንዴት ነው ቆይ? አላቅም ብቻ ቦታው ግን እንትን ይላል። አንተ ፋስም አለ ያንሸራትታል። እንቀየር ቦታ፣ እንቀየር። አዎ ያ እንትኑ ተመስ የተመቻቸው ቦታ ቢኖረው በጣም ነው የሚያምረው። እንደዚህ እያዩ የሆነ ዳር ቢኖረው ምናምን አጠገቡ ቁጭ ብለክ ማውራት ይችላል። አረ ማ ያስፈራል ስሙ ራሱ። አረ እንሂድበት፣ ወላች እንሂድና ወይ እንትን እናድርግ፣ እቃችንን ይዘን ወደ አዲስ አበባ ነው። ከዛ ዘው ሆነሽ ነገሩን ትፈቻለሽ አይሻል እዛ ሆነሽ በቃ ነገሩን ለመፍታት እንሞክራለን ወይ?

እሺ መሄድ ነው የምንፈልገው። እኔ ለምን አትሰማኝም? ይሄ እኮ የኔ ፍላጎት ነው ማለት አንቺ ያለው በቃ ለምን መስራት ይችላል፣ እዚህ መጥቶ መስራት ይችላል ማለት። አሁን ከሱራፊል ጋር ሳይሆን ችግሩ ያለው ከአንቺ ጋር እዛ ከመሄድሽ። በነገራችን ላይ ሁሉ ነገር እዛ ነው ያለው፣ ቤቴም እዛ ነው ያለው። እንዴት ነው ሁሉ ነገር ስንጀምር ይህ ሁሉ ታሪክ ምን አስፈለገ? የሆነ ተደባብቆ መውጣት ምናምን እየፈቀዳችሁልኝ ስላልሆነ ብቻዬን እንደወሰነ የተፈቀደልኝ ስላልሆነ ስለማይቻል ነው የተከለከልሽው። ያንን አገናዘብሽ? ቅድም መንሽ ነው ትናንትና ሕጻን ልጅ አደለኝ ምናምን አልሽ። ስለዚህ ሕፃን ካሉን ሸይንን ማገናዘብ እንድትከበደሽ ልጅ አደለሁኝም ስትይ ነበር አደለ? ቤተሰቦችሽ ያልፈቀዱልሽን ነገር ዛሬ አድርገሽ ስትመጪ እንዴት ልታገናዘብ ያልቻልሽ ልጅ አደለው ምናምን፣ ግቢና እንሂድ ይህን ይበናት በ ተረጋወድሞነ ክብሪ ነው ገባ ገባኝ። እኔም ለእሷ ካደረግከው ነገር አንጻር ከዚህ በፊት ስለነበራችሁ ነገር ብዬ ነው። እና እዚህ ሀገር ድረስ መተ ለምን ተከታተለኛል? አንተ ቆይ ለምን ድረው ማትተወይኝ? በቃ እኔ የራሴን ውሳኔ ልወስናል እኮ እኮ። ለምን ሲጀምር እዚህ ድረስ ተከትሎ መምጣቱ ለምን አስፈለገ? ያውል ይሄ የእኔ ውሳኔ ነው ገባ አይደል? ስለዚህ እኔ መከታተል መውጫ መግቢያዬን ከአስራ ስምንት ዓመት በታች አደለውም፣ ህጻን ልጅ አደለውም። መግቢያ መውጫ መውጫዬን ምናምን ተከታትሎ በዚህ መጠን እዚህ መምጣቱ አስፈላጊ አይደለም። በቃ እዚህ የመጣሁት ከአንተ ለመራቅ ነው። በነገራችን ላይ እንዳታየኝ ብዬ ነው እንዴ እንደ ወንድም አከበርኩኝ አ ስለዚህ ቢያንስ የኔን ሀሳብ ቢያንስ ተረዳ እንጂ ናገር ሞክር ያለውግእኔ እውነት ማዘርና ፋዘር በነገራችን ላይ በዚህ ላይ ያልኳ አላካበዱትም። እሱ ነው ነገሩን እያቀሳሰረ ያለ ይሻላልና አሁን ፈቅድሽ እንኳን እንደተጂ ባደርግ ነገ ለሚፈጠረው ኃላፊነት ነገ የምን ኃላፊነት ነው? እኔ እኮ ከትናንት ጀምሮ ከትናንት ወዲያ ማታ ከትናንት ወዲያ ማታ ያን ሁሉ ሰዓት ቁጭ ብለን ተነጋገርን አይደለ? እየሰማሽ ነው? በቃ ከተል። አይሰማኝ። ከትናንት ጀምሮ ኃላፊነት ኃላፊነት እያልከኝ ነው። የምንም ኃላፊነት የምትወስደው ነገር የለም። እኔ እዛ ስኖር ከሁለት ወር በላይ ኖር ያለው ይገባ ሶ ምን ማንም ኃላፊነት ስለኔ ያልወሰደም ራሴን ችዬ ነው የኖር ካለሁት

ግን በእናትህ በቃ ይወድ እንደሞ አትረዳኝ ከቻልክ ማለት ይሄን በፍቅር ላስተ የነበራችሁ ጊዜ ጥሩ ነው፣ ጥሩ ጊዜ አሳልፋችኋል። አንተም እዚህ ሀገር ድረስ እንግድነት መተህ በማይሆን ሲቹዌሽን የማይሆን መጨረሻ ላይ የማይሆን ነገር ተፈጥሮ እንድትሄድ ስለማልፈልግ ገብቷል አይደል? ቀደምም ስደውልልኝ በስነ ስርዓት አንስቼ አናገርኩ እንጂ ያለቀ ጉዳይ ትናንትና አስረድቻለሁ አይደል? ያለውን ነገር ምንም ያለቀ ጉዳይ የለም። ዝም አስረድቻለሁ፣ ሱራ ያን ሁሉ ነገር አስረድቼ ከእሷ ጋር ከትናንት ወዲያ ሁሉ ሰዓት ተጨቃጭቀን ተጨቃጭቀን ገብተሽ ተኛሽ አለ እንደ አዲስ ዛሬ ትናንትና ጠዋት ተነስተሽ እንደ አዲስ ዛሬ ይሄው። እኔ እኮ ቢኒ፣ ይኸውልህ እኔ እሷን አምኜ እኮ ነው እዚህ ድረስ የመጣሁት አይደለ። እኔ ማንንም ሰው አላውቅም እኮ እዚህ። አንተንም ቢሆን በእሷ በኩል ያወኩት እኮ። ስለዚህ አሁን እኔ ብቼ እና እኔ መጣሁት እዚህ አገር። ስለዚህ ልመለስና ከዛ በኋላ ነገሩን እንፈተዋለን። እዛ ንጅና ብረን ከስተ አንተ ሂድና እዚህ ያለውን ነገር ይፈቅዱላት ነገር ከሆኑ አይተን ሁኔታውን ምንም ይፈቅድ ያው ምንም ማንም የሚፈቅድልኝም ምንም የሚለኝ ነገር የለም። እኔ እሄዳለሁ፣ ወስኛለሁ። የራስህ ጉዳይ አንተ ማን ተነዛ እየቀሰሰርክ ያለኸው ሲጀመር እኔ ግን እሄዳለሁ። እንገባ ይሄ ይሄኔ ወሳኔ ነው። ደግሞ አድርጌ አሳይሃለሁ። ብገባማ ከአንተ ጋር አይደለም። አሁንም ስራሽን እኮ ስለማውቅ ነው

ቢኒ ወደ ሰማይ እኔ ቤተሰብ ማለኝ መግባት ምንም ፍላጎት የለኝም ግን በቃ ለምንድን ነው የምትጫናት አንተ እሷ እናትና አባቷ እንዲሁም በዚህ ደረጃ እኮ እነሱ እያሉ ቅድም ላስረዳ ስሞክር የሆነ ትንሽ የተረዳኸኝ መስሎኝ ነበር አሁንም እንደ አዲስ እዛው ላይ እየገባ በቃ ልጅቷ ለእሷም አይሆን ነገር ነው እዛ ጋር እኮ እሷ ታቃለሽ አስራ ስምንት ዓመት ሞልቷታል እኮ ልጅ ለእናቱና ለአባቱ ሁሌም ልጅ ነው አይደለ ለዛ እኮ ነው እዚህ መተው መስራት ትችላላችሁ እያልኳት ያለው እሱ። እዛ መሄድ ብቻ ነው የተከለከለችው። በዚህ መጠን ማውራት አያስፈልግም። ያ መሄድ ከሆነ በመጣህበት ባጃጅ ሂድ። እኔ ሌላ ዋጃጅ እሄዳለሁኝ። የምትሄድ ከሆነ እንሂድ። እሄዳለሁኝ እንደምሄድበት በቃ እኔ መወሰን